ማከለኛው ድካም ነው፣ መጨረሻዋ ጥፋት ነው። ሐላል በሰራ ሂሳብ ነው፣ حرام ብሰራ ቅጣት ነው። ምን ነበር ያሉት ረህመቱላህ አለይ። እቺናት ዱንያ እነን ከአኸራ ህይወት ጋር ምታወዳድሩት ከነዚህ ጉዳዮች ጋር አስቀምጣችሁ እስልምናን የምታቀርቡት ነው። እንግዲህ አላህ Subhanahu taala ይሄ ከሆነ ፈተረበሱ ኢላላህ Subhanahu taala ምርጫ አርጋችሁ የተሻራ አርጋችሁ ይዛችሁት ከሆነ ተጠቀሙ። አላ የአላ ውሳኔ እስኪመጣ የተሰጣችሁ አጭር ድርሜስ እስኪጠናቀቅ ድረስ አላህ ጋር እስክትቀርቡና እስክትገና እስከሚያገኙ ድረስ እነዚህና መሰል ቁርአን አያቶች በተለያዩ ቦታዎች ላይ አላህ ሱብሓነሁ ወተዓላ ባሮቹን ይጠይቃል በጥያቄ መልክ ያቀርባል በእናንተ ልብ ውስጥ ቦታ ያለው ነገር ምንድነው እያለ ያቀርባል ምንነው ግምት የምትሰጡት ለምንድን ነው ቦታ የምትሰጡት ሁሉም ሰው ከምንም ነገር በላይ ለእስልምና ቦታ ለእስልምና ክብር ለእስልምና ደረጃ እስልምናን ከምንም ነገር በላይ እንዲያስቀድም ነው አላህ ቁርአን ላይ እያቀረበ ያለው በእኛ ልብ ውስጥስ ምንድን ነው ቦታ የተሰጠው በእኛ ልብ ውስጥ ምንድን ነው ቦታ ያለው እውነት አሁንም ዱንያ ነው ልባችሁ ውስጥ ያለው እውነት እነዚህ ተራ ነገሮች ናቸው የኛ ልብ የሞሉትና ወይም ደግሞ የተቀመጡት እነዚህ ነገሮች ልናስባቸው ግድ ነው። ከዚህ አንጻር ነው እንግዲህ ሀያታችን ከምንም ነገር በላይ ቅድሚያ ሊሰጠው ከምንም ነገር በላይ ቦታ ሊሰጠው የሚገባው ኢስላም ከህይወታችን በላይ ውድ ነው። ለዚህ ነው ረሱሉል አሚን ሐቢብል ሙስጠፋ ሰለላሁ ዐለይሂ ወሰለም በተለያዩ ሰሐባዎቻቸው ጋር ባደረጓቸው ገድሎችና ትግሎች ሰሐባዎቻቸውን የሚያነሳሱበት ልዩ መፈክር ነበራቸው። ልዩ የሆነ መለያ ለሰዎቹ እንደ ታፔላ ሆኖ የሚወጣ የሰዎችን ሞራል የሚቀሰቅስ የሰሃባዎችን ልብ የሚያነሳሳ ነበር። አንዱ ማዕረካ ላይ ነብዩ እንደ መፈክር ከመረጡት ውስጥ ምን ነበር? ዲኑ ከዲኑክ ላህመከ ወደሙክ እስልምና ከደምህና ከስጋህ ውድ ነው የሚል መፈክር ነበር። ይሄ ዲንህ ከዚህ ከአጥንትህ ውድ ነው፣ ከደምህ ውድ ነው፣ ከስጋህ ውድ ነው። ከምንም ነገር በላይ ውድ እንደሆነ እንድታስበው። ሰህባዎች አይሳሱለትም ነበር። ያን መፈክር እየተመለከቱ ያን የነቢዩ ቃል እያዩ ሸዓራቸው አድርገው ከምንም ነገር በላይ ውድ አድርገው የሚጓዙትም ነበር እስልምናቸውን ነበር። ለህይወታቸው አይሳሱም፣ ለገንዘባቸው አይሳሱም፣ ለሁሉ ነገራቸው አይሳሱም። በእስልምና የመጣው ነገር ሁሉ ከባድ ነው። ነቢያችን ሰለዋቱላሁ አለይሂ ወሰለም እውር ጦርነት ላይ የተከሰተውን ነገር ታውቃላችሁ። ብዙ ሰሓባዎች ያለቁበት ትልልቅ የሆኑ የእስልምና ምርጥና ብርቅዬ ልጆች የተሰዉበት እና ሐምዛ ብን አቡ ጣሊብ

በዚህ ጊዜ ምንድን ነበር የተወራው? ሸይጣን ያስወራው ወሬ ወይም ደግሞ ነጽ ያደረገው ኸበር ነበር። ያ ኸበር ምን ነበር? ነብዩ ሙተዋል የሚል ነበር። ነብዩ ሙተዋል የሚል ቃል ተሰማ። የነብዩ ሞት በሰሃባዎች ልብ ውስጥ የሚፈጥረው ከባድ ክፍተት እንዳለ ይታወቃል። ለነብያቸው ያላቸው ክብር፣ ቦታ፣ ደረጃ እንዲህ የሚጠቀስ የሚገለጽ ስላልነበር ነበር። ሰሃባዎች ተደናገጡ። ሰሃባዎች የሚገቡበትን አጡ፣ ጨነቃቸው። ሁሉም ሰው ፈራ። ነብዩ ሙተዋል እየተባለ ሲወራ ግማሹ ጦርነቱን ጥሎ የተቀመጠ እንዳለ ይታወሳል።

አማኩም አቡበከር በመሐከላችሁ አቡበከር ይገኛል? መልስ የለም። አማኩም ዑመር ዑመር እስከ መሐከላችሁ አለ። ሶስቱንም በእስልምና ላይ ቦታ ያላቸው ሰውን ይሞራሉ ብሎ የሚያስባቸውን ሰዎች ጥያቄ ምላሽ አልነበረም የዚህ ሰዓት ላይ ሁሉም አልቀዋል ማለት ነው ብሎ ተደስቶ፣ ለን ዑዛ ወላ ዑዛ ለኩም ብሎ ተናገረ። እኛ መጠጊያችን ታቦት ረዳን፣ ጣዖታችን አገዘን፣ እናንተ አጋዥ ረዳት የላችሁም ሲል፣ ነቢዩ ስማቸው ሲጠራ መልስ ለመስጠት አልተነሱም። አቡበከር ዑመርም ምላሽ ለመስጠት አልተንቀሳቀሱም። የአላህ ክብር ሲነካግን ምን አሉ? የእስልምና ሐቅ ሲደፈር፣ ተውሂድ ሲነካግን፣ ነቢዩ ዝም አላሉም። ሰላቱ ዐለይሂ ወሰለም። አማ ተጂቡ ለሁ፣ መልስ የሚሰጠው የለም ከመካከላቸው አሉ ረሱልላህ ሰለላሁ ዐለይሂ ወሰለም

ጦርነት እድል ነው። በድር ላይ አሸነፍከን እሁድ ላይ አሸነፍክን ሲላቸው ነቢዩ ሰለላሁ ዐለይሂ ወሰለም መልሳቸው ምን ነበር? ቁሉ ለሁ ለስና ሰውየን ቀትላና ፊል ጀና ወቀትላኩም ፊ ናር። እኩል አይደለን እንበሉት፣ የእናንተ የሞቱት ጀሃነም ናቸው፣ የእኛ የሞቱት ጀነት ናቸው። ሙተንም አሸነፋችኋል አሉ፣ አሸንፈናል አሉ። ሁልጊዜ ሁሉ ጊዜ የሚያለው ስሜት ይሄ መንፈስ ነው። ኢስላም ሲነካ ምንም ነገር ነቢ ሰለላሁ ዐለይሂ ወሰለም የግል ጉዳይ ያሳስባቸው፣ ሰሃባተል ክራም የግል ጉዳይ ያስጨንቋቸው፣ ሀያታቸው በሚመጣው ነገር ተረብሾ አያውቅም። ሁልጊዜ የሚጨነቁት በምንድን ነው? እስላም ሲነካ ነው። እስልምና ከሀያት በላይ ነው። እስልምና ከምንም ነገሮች ጉዳዮች፣ ሁሉ ቅድሚያ የሚሰጠው ነውና ለዛ ነበር ሁሉንም ነገር አልጋሊ ወረኺስ ውዱንም ርካሹንም የሚያወጡት ያላቸውን ነገር ሁሉ የሚሰጡት። ለሰይድና ኢብራሂም አለይሂ ሰላም የከፈሉት መስዋዕትነት ወጣት ፈተን ይቃሉ ለሁ ኢብራሂም ኢብራሂም የሚባል ወጣት እያለ ነው ቁርአኑ የገለጻቸው። አንደር ኤጅ ሆኑ 18 ዓመት ያልሞላቸው፣ ዓለም በከፈረበት፣ የሰው ዘር ሁሉ እምነቱን በለቀቀበት፣ አላህን የሚገዛ አንድ ሰው ባልነበረበት ብቸኛ አማኝ እሳቸው ነበሩ። አላህ ስራቸው እንደላቸው ከባድ ነው። አስቡት፣ ዛሬ ሁሉ አማኝ ይሄን መስጊድ የሞላው ሰው ብቻ ታሪክ መለወጥ ይችላል። አይደለም አገሪቱ ላይ አይደለም ከተማው ላይ ይሄን ያክል ቁጥር ያለው ኡሉፍ መላይን የሚቆጠር ሙስሊም ያኒ ሐቂቃ አዚማ ያለው በኢኽላስ የተነሳ ጠንካራ ትውልድ ካለ ሰው አላህን ይዞ ሰው ተውሂድን ይዞ ሰው አላህን ትፈርቶ ማን ነው ሊጎዳው የሚችለው? ማን ነው ሊያስፈራው የሚችለው? ማንም የለም። ወላሂ ኢኽወተል ኢማን፣ እኛ ይሄ ዲን ከምንም ነገራችን በላይ መሆን ከቻለ ከኛ ጋር ነው ሁሉ ነገር ያለው። አሁንም ግን ልባችን ውስጥ ሌላ ነገር ከገባ ነው መጠጊያችን አላህ ሲሆን መመኪያችን አላህ ሲሆን

እንዴት ብለህ ነው የምትፈራው? እስላምን ይዘህ እንዴት ብለህ ነው የምትጨነቀው? እስላምን ይዘህ ለየትኛው ሐያት ግልጽ ነገር አለ። መሞት ካለብህ ያኒ መሳሪያ መነሳት አያስፈልገውም። ትንኝ ትበቃለች። አንተ ይታወቃል፣ አጀልህ ከተወሰነልህ ሰው መሞት ካለበት አይቀርም። ሰይድና ዓሊ ኢብኑ አቡ ጣሊብ የሚናገሩት ነገር አለ። መታፍሩ ሚነል መውት ይላሉ። መቼ ነው ከሞት ማፈገፍገው? ምሸሸ ይላሉ። ወላሂ ለመሞት የምችልበት ነገር ምክንያቶች አሉ ይላሉ። አላህ ያደረጋቸው ቀደር ከተወሰነ ቤት ሞት አለ ተብሎ ከተወሰነብኝ ብሸሽ አላመልጠውም፣ ይላሉ ካልተወሰነ ደግሞ መሸሽ አያስፈልገውም ይላሉ። ስለዚህ መቼ ነው ሞትን የሚሸሸው? ስለሸሸህ የምታመልጠው፣ ስለፈለከው የምታገኘው ነገር አይደለም እኮ ሁሉም በቀደር የሚሄድ ነው። ፈርተህ ማንነትህን ፈርተህ አቂዳህን ፈርተ እስልምናህን ፈርተ አውያህን የምታመጣበት ነገር የለም። ለቤተሰቦችህ እንደሆነ ነገም ዛሬም ያለው አላህ ነው፣ አንተ አይደለህም ያለኸው። ትለኛ ትልቅ አስተማሪ ነው። ከሰለፎች ውስጥ አንዲት ሴት ባሏ ሲሞት አራት ልጆች ጥሎባት ሂዷልና ልጆችሽ ባልሽ ልጅ ጥሎብሽ ሄደ እንደው እንዴት ትሆኛለሽ? እያለ ሲጠይቋት ምን ነበር መልሶ ያች ሴት፣ እኔ ባሌ አካል እንጂ ረዛቅ መሆኑን አላቅም ትላለች። እኔ ከጌታ የሚመጣልኝ እርዝቅ በእሱ ሰበብ እንደሚያበላኝ አውቃለሁኝ፣ ራዚ ግን እንዳልሆነም እረዳለሁ አለች። አካሉ ቢሞት ራዚቁ አልሞተም ነው፣ ህያው ነው ትላለች። የሚያበላው ሰበቡ ቢቀር ራዚቁ ህያው ነውና መቼም የሚቋረጥ ነገር የለም ነበር ያለችው። ይኸው ነው ሀቂቃው ምንጊዜም ባለቤት አለው ለጉዳዮች ሁሉ አላህን ይዞ ሰው አያፍርም አላህን ይዞ ሰው አይፈራም ሰይድና አሊ ብን አቡ ጣሊብ እሳቸው ካ ከጀመርኩ እሳቸው ላይ ይቆማለሁ ምንነበር ያሉት አላህ ስራቸው እንደላቸውና አንድ ሰው መጥቶ ወዳጆቻቸው ብዙ ናቸው ያ አሊ ብን አቡጣሊብ ለእርሶ አገልጋይ ለርሶ ኻዲም ለርሶዎ ዘበኛ ለሆንለወት ወይም ጋርድ ለሆንለወት አላቸው ሰይድና አሊ ጋርድ የምትሆነ ከሰማይ ነው ከምድር አሉት ምጠብቀኝ ከሰማይ ነው ከምድር? አሉት። ከምድር አላቸው። እንደዛ ከሆነ አታስፈልገኝም አሉት። ለምን የሰማዩን መያዝ ከቻልክ ተፈል አሉት። ከምድር ከሆነ ግን ምን ትሰራልኛለህ? አሉት። እንዴት አላቸው? ምክንያቱም ትእዛዙ ሁሉ ከላይ ስለሚመጣ አንተ ከታች ምጠብቀኝ ዋጋ የለውም አሉት። አላህ ከወሰነው የሚቀር ነገር አለ? ስለዚህ ከምንድን ነው የሚፈራው ሰው?